እንለ ስለ ቤተሰብነቱ ከልብ እናመሰግናለን። ይህ የአዲስ 1879 ሙሽት ነው። በ1958 ዓ ም የዓለም ጥቁር ሕዝቦች ፌስቲቫል በሴኔጋል ዳካር ሲካሄድ ከኢትዮጵያ ከተመረጡ የሙዚቃ ሰዎች አንዱ ነበሩ። በካናዳና በተለያዩ ሀገሮች በተካሄዱ ዝግጅቶች ላይ ተካፋይ በመሆን አፄ ኃይለሥላሴ ወደዚያው ሲጓዙ እሳቸውም በሙያቸው ተመርጠው አብረው ተጉዘዋል። በሜክሲኮ ኦሎምፒክ ሯጭ ማሞልዴ በማራቶን ውድድር አሸናፊ በሆነበት ጊዜም ሙዚቃ እንዲያቀርቡ ተጋብዘው በስፍራው ተገኝተው ነበር። እኚህ ባለሙያ በኢትዮጵያ የባህል ሙዚቃ ታሪክ የማሲንቆና የበገና ባህላዊ ሙዚቃ መሣሪያዎችን በመጫወት የተካኑት ነፍሰኄር ዓለማየሁ ፋንታ ናቸው። አልመጣም ቀረወ ደጌ አልመጣም ቀረወ አልመጣም ደጌ አልመጣም ቀረሆ አልመጣም ቀረሆ ደጌ አልመጣም ቀረሆ ካንቺ የበለጠ ደጌ እዚህ አገኘ ሆ ደግዬ ያነረምን ይሻላል ደግዬ ያንንዴት ላደርግሽ ደግዬ ቀበቶ ያይደለሽ ደግዬ ያናልታተቀሽ። አቶ ዓለማየሁ ፋንታ ከትውልድ መንደራቸው ወደ አዲስ አበባ መጥተው ሀገር ፍቅር ቲያትር ቤት ገቡ። ወደ ቲያትር ቤቱ እንዴት እንደገቡ ሲገልጹም እንዲህ ብለው ነበር። ያኔ የወሰርነው የድምፅ ፈተና ነበር። ፈታኞቹ ድምፄን እያቀጠንኩና እያወፈርኩ፣ እያስረዘምኩና እያሳጠርኩ፣ እያለሰለስኩና እያናርኩ እንዳቀርብ ጠየቁኝ። እኔም እነሱ እንደሚፈልጉት አድርጌ ዓለማዊንና መንፈሳዊውን ዜማ አቀረብኩላቸው በመጨረሻም በድምፅ ፈተናው ጥሩ ውጤት አምጥቼ አለፍኩ ይላሉ። የወሰዱትና ያለፉት ፈተና ለድምፃዊነት ቢሆንም የቅጥሩ ደብዳቤ ከደረሳቸው አንስቶ ግን ውዝዋዜውንም ደርበው መሥራት እንዳለባቸው ተገለጸላቸው። ዕድሜያቸው በአፍላ የወጣትነት ዘመን ላይ ስለነበረም ውዝዋዜውን ለማወቅ ጊዜ አልወሰደባቸውም። ነገሩ በውዝዋዜ ብቻም አልቆመም። ተዋናይ ሆነው እንዲሰሩም ተደረገ። በአጭር ጊዜ ውስጥ ዘፋኝ፣ ተወዛዋዥና ተዋናይ ለመሆን ቻሉ። ቆይቶም የቲያትሩና የሙዚቃው ጥበብ እያደገ ሲሄድ የእሳቸውም የመሳሪያ ተጫዋች መሆን አስፈላጊ እየሆነ መጣ። ምንም እንኳን የሙዚቃ መሣሪያ መጫወት የረዥም ጊዜ ትምህርትን የሚጠይቅ ቢሆንም ለወጣቱ ዓለማየሁ ፋንታ ግን ይህን ያህል አላስቸግራቸውም! በአጭር ጊዜ ውስጥ ማሲንቆ መግረፍና ክራር መደርደር ጀመሩ። ሸግያ ሸግያ ሸግያ ሸግቱ እኔን

ሁለቱ አንድ ናቸው፣ ሁለቱ አንድ ናቸው። እናና አቶ ዓለማየሁ ፋንታ የሙዚቃ መሣሪያዎችን መጫወት ብቻ ሳይሆን ዜማና ግጥም የሚደርሱበት ጊዜ መጣ። ስለዚሁ ጉዳይ ራሳቸው ሲገልጹ እንዲህ ብለው ነበር። የደረስኳቸውን ዜማዎች ሌሎች ድምፃውያን እንዲጫወቱ ስሰጣቸው እንደፈለግኩትና እንዳሰብኩት አልሆነም። በዚህም ምክንያት ከመዲናውና ከዘለሰኛው ጨዋታ በስተቀር ዓለማዊውን ዘፈን በራሴ ድምፅ እጫወተው ገባው ይላሉ። አፍሪካ አንድ ሁኚ፣ ወንደላጤ፣ ከመባል ኑሮዬ፣ በአየር ላይ እኔ ያንቺን ውድድ የተባሉትን ዘፈኖች የደረሱትም የዚያን ጊዜ መሆኑን ያስረዳሉ። አቶ ዓለማየሁ ከድምፃዊነታቸው ከመሳሪያ ተጫዋችነታቸው ከዜማና ግጥም ደራሲነታቸው በተጨማሪ ገንዘብን ጣዖት አድርገው በሚል ርዕስ ተውኔት ጽፈው በ1959 ዓ.ም በሀገር ፍቅር ቲያትር አቅርበዋል። አታክፋው ፌትን ተማሪ ወጣቱ ኑሮ ደስቶኛ፣ ጣፋጭ ነው በእውነቱ ከቶ እንደ ተማሪ በደስታም ይኖር አለ ወይ በዓለም ላይ? መጀመሪያ ነገር እኛ ኮ ተማሮች ጣጣ የለብንም። ሐዘን ከኛ ቢርቅ በጣም አይገርምንም። አታክፋፌትን ተማሪ ወጣቱ ኑሮህ ደስቶኛ ጣፋጭ ነው በእውነቱ። የሙዚቃ ፍቅር ከቤተሰቦቻቸው ነጥሎ ወደ አዲስ አበባ ያዘመታቸው አቶ ዓለማየሁ ፋንታ በሀገር ፍቅር ቲያትር ያደረጉት ጥረት ስኬታማ ሆነ። ይህም ስኬት በ1960 ዓ ም የያሬድ ሙዚቃ ትምህርት ቤት ሲከፈትና የኢትዮጵያ ባህላዊ ሙዚቃን የሚያስተምር ሰው ሲፈለግ በግንባር ቀደምትነት እንዲመረጡ አደረጋቸው በመራጮቻቸው አንደበትም ወጣቱን ትውልድ የማስተማር ኃላፊነት ባንተ ላይ ተጥሏል፣ ተባሉ። የአገር ፍቅር ማኅበርም አቶ ዓለማየሁ ፋንታ ከ1950 ጀምሮ የማኅበሩ ባልደረባ በመሆን በድምፃዊነት በዜማ ወይም በዘፈን ድርሰት፣ በተወዛዋዥነት በሽለላና ፉከራ በመሰንቆ መምታትና በቲያትር ተዋናይነት ሲያገለግሉ ቆይተው ከማኅበሩ በፈቃዳቸው ተሰናብተዋል የሚል የምስክር ወረቀት በዕውቁ የሙዚቃ ሰው በኢዩኤል ዮሐንስ ተረጋግጦ ተሰጣቸው። የዚያን ጊዜ የአገራችን ሙዚቃ የማሲንቆ የክራር የበገናና የዋሽንት ትምህርት በአራት መሠረታዊ ቅኝቶችና በአምስት ድምፆች የማስተማሩ ሥራ ቀላል አልነበረም። ቢሆንም እያንዳንዱን ቅኝት ለአንድ ዓመት በመደልደል የነደፉትን መርሃ ግብር አቀረቡ። መርሃ ግብሩም ተቀባይነትን አገኘ። ከዐሥራ ዘጠኝ ስድሳ ጀምሮ በጡረታ እስከ ተገለሉበት ጊዜም በርካታ ባለሙያዎችን አፍርተዋል። የባህል ሙዚቃው ጥበበኛ ድንቅ ሥራዎቻቸውን ትተው መጋቢት አንድ ቀን 2017 ዓ ም አርፈው መጋቢት ሦስት ቀን 2017 ዓ ም በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ግብአተ መሬታቸው ተፈጽሟል። ጋሽ ዓለማየሁ ለሰጡን ሥራ እያመሰግንን ነፍስ ይማር ብለን ለቤተሰቦቻቸው ለወዳጆቻቸው መጽናናትን እንመኛለን። ከእንግዲህ መቃብር ጠንክረ ተማር፣ ከእንግዲህ መቃብር ሙዚቃን ተማር፣ ዜማ ተሸክሞ ገባል መምር ናምነው እንየስፍረድ ቢሉኝ ሞት በደለኛ ነው። እንየእስፍረድ ቢሉኝ ሞት በደለኛ ነው። አንድ ሰው ለምስል ቆሞ ቢቀርም ነው። ዓለማየሁ ፋንታ ሁለ ገቡ የኪነ ጥበብ ባለሙያና መምህር በኢትዮጵያ ሙዚቃ ውስጥ ትልቅ ስም እንዳላቸው የመሰከሩላቸው በርካቶች ናቸው። መጋቤት አንድ ቀን 2017 ዓ ም የተሰማውን ዜና እረፍታቸውን ተከትሎ ትምክህት ተፈራ የሙዚቃ ባለሙያዋ ዶክተር ትምክህት ተፈራ እንዲህ ብለው ነበር። ዛሬ ኢትዮጵያ በጣም ተወዳጁና ተምሳሌታዊውን የባህል ሙዚቀኛዋን ዓለማየሁ ፋንታን በማጣቷ ሐዘን ላይ ነች። ብዝሃ መሣሪያዎችን የመጫወት ተሰጦ ያላቸው የተመልካችን ቀልብን በሚገዙ ጥበባዊ ትርኢቶቻቸው ማሲንቆና ክራርን በጥበብ ተጫውተዋል። ከዚያም ባሻገር ዓለማየሁ በአዲስ አበባ ያሬድ የሙዚቃ ትምህርት ቤት ለታላላቅ ሙዚቀኞች በአማካሪነት ለአስርታት ያገለገሉ ድንቅ ብቃት ብቻ ሳይሆን አስተማሪም ነበሩ የኢትዮጵያን የሙዚቃ ቅርስ በመንከባከብ ባሳየው የማይናወጥ ቁርጠኝነትና ቀጣዩን የባህል ሙዚቀኛ ትውልድን በመቅረጽ ረገድ ትልቅ ሚና ተጫውተዋል። በጥበብ በጥልቅ የባህል ዕውቀት የታጀቡት ትምህርቶቹ ስፍር ቁጥር በሌላቸው ተማሪዎችና በሰፊው የሙዚቃ ማኅበረሰብ ላይ የማይፋቅ አሻራ ጥለዋል፣ በማለት ምስክርነታቸውን ዶክተር ትምክህት ተፈራ ሰጥተዋል። ዓለማየሁ ፋንታ ዛሬ በሕይወት ባይኖሩም ድንቅ ሥራዎቻቸው ሕያው ሆነው ከትውልድ ወደ ትውልድ እየተሸጋገሩ ይቀጥላሉ። ውድ ቤተሰቦቻችን እንዲህ ዓይነት የሀገር ባለውለታዎች በሕይወት እያሉ እናመስግናቸው። እና ክብራቸው ሙያቸውን ወደ ትውልዱ እንዲያሻግሩ ፈጥነን እንዲያሻግሩ በፍጥነት እየተከተልን ሥራዎቻቸውን መቅሰም ይገባል። አዎ ካለፉ በኋላ እንዲህ እየመጣን ነፍስ ይማር ማለት ብቻ ሳይሆን በሕይወት ለሰጡት ላበረከቱት አስተዋጽኦ ሙሉ ምስጋናችንን እንስጥ። ውድ ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ፣ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን አዲስ 1879